ሐረግ ድራማ እንግዲህ በክፍል ሰባ ሶስት ሁላችሁም ከኋላ የመጣው ያፌት ነው። ምክንያቱም መጀመሪያ ከእንቅልፉ ሲነቃ ኤፍራታን ማን ነው እንደዚህ ሊያደርግ የቻለው ሲል እኔ የማውቀው ነገር የለኝም ስትል እንግዲህ የያፌት ያክስቶሎች ደግሞ የኤፍራታ ቤተሰቦች ናቸው እንደዚህ ያደረጉ እያለው ነበረ። ይህን ካየ ከሰማ በኋላ ውሃ የሰጣቸው አንደኛዋ ጽዮናት ሲቀጥል ደግሞ ያፌት ሁሉንም ዋጋቸውን አስከፍላቸዋለሁ እያለ ነበር። ሶ ከኋላ በር ላይ የመጣው ሰው ያፌት ሊሆን ይችላል ማለት ነው። ያፌት ከሆነ ደግሞ እንግዲህ ወደዛ ቤት ገብቶ ማን ነው ይሄን ነገር ያቀነባበረው ይሄን ውሃ ያዘጋጀው ማነው ሊል ይችላል። ምክንያቱም ከዛ በፊት ለያፌት ቤዛ የእንቅልፍ መድኃኒት ሰጥተው ነበር ታውቃላችሁ። ሶ ማንም ሳይነግረው ራሱ ቤዛ እንደሆነች ሊደርስባት ይችላል ማለት ነው። ቤዛን ደግሞ ከእስር ቤት ያስወጣት ያፌት ነው ታውቃላችሁ። ከጎኒ እንድትቆሚ ጽዮንን ይዘሻት እንድትመጭ በማለት ከእስር ቤት ያስወጣት ቤዛን ያፌት ነው። ሶ መልሶ ወደ እስር ቤት ቤዛን እንዳያስገባት በጣም እፈራለሁ። ያፌት ከሆነ እንግዲህ እዛ ቤት ገብቶ ሁላቸውንም ሊበጠብጣቸው ይችላል። ያው ሉሊት ባስኖርበትም ግንጽ ይሆንና ቤዛ ስላሉበት ብቻ ከባድ ችግር ይፈጥራል ብዬ አስባለሁ። ያፌት ከሆነ ማለት ነው። የፍራታ ልትመጣ አትችልም። እኔ የሚመስለኝ ያፌት ነው፣ ምክንያቱም እንደዛ ስላደረጉ ሰርጉን ስላስቆሙበት እነሱን የሆነ ነገር ማድረግ ይፈልጋል ማለት ነው። እዛ ጋር ናታን የሆነ ጥያቄ ነበረው መጀመሪያ ላይ ቤዛ ያረገዘችው ልጅ ከናታን ነው ተብሎ ነበር። ነገር ግን የያፌት ልጅ ነበረ የወረደው ሰው። ይህን ጥያቄ አሁን ናታን መጠየቅ ይፈልጋል። ያፌት ደግሞ የእሱ ልጅ እንደሆነ ያ ቃል የራሱን ልጅ እንዳስገደለው ማለት ነው። እዚህ ጋ በጣም ከባድ፣ ውስብስብ የሆነ ነገር ሊፈጠር ይችላል። በዛኛው ደግሞ ኤፍራታ ከናታን እርጉዝ ናት ማለት ነው። ኤፍራታ ከናታን እርጉዝ መሆኗን ሲያቅ ያፌት ምን ሊያደርግ ይችላል? ኤፍራታ መልሶ ይጎዳታል። በእርግጥ እሷ ልትናገር አትችልም ከተናገርሽ ግን እሱ ጋር ሆና ከተናገረሽ ልክ እንደ ቤዛ ኤፍራታንም ሊያደርጋት ይችላል። ያኔም ናታን የናታን ልጅ ነው ስላለች ነው ቤዛ ልጁ እንዲወርድ ያደረገው። የራሱ ልጅ እንደሆነ ቢያቅ ኖሮ እንደዛ ያደርግም ነበረ። ነገር ግን ኤፍራታ ላይ ያለው ልጅ የናታን እንደሆነ ሲያቅ ያፌት አሁንም ኤፍራታን ሌላ ነገር ሊያደርጋት ይችላል። ብቻ አሁን ድራማ ውስብስብ እያለ ሊመጣ ነው። በተለይ ኤፍራታ ካረገዘች ማለት ነው። ጽዮን በደንብ አስታውሳለች ሁሉንም ነገር ስላስታወሰች፣ ሉሊት እዛ ቤት የመቆያ ጊዜዋ እያበቃላት ይመስላል። ብታስታውስም ግን ለሉሊት እንዳስታወሰች ማስታወቅ አልፈለገችም። ልክ ደህና ሰው መስላ እንደ ድሮ መስላ ከዛ ቤት ቀስ በቀስ ልታስ ወጣት ያሰበች ይመስላል ማለት ነው። ወይም ደግሞ በፖሊስ ልታስ ይዛት ያሰበች ይመስለኛል። ምክንያቱም ኤፍራት ጋ ከሚያግቱት ሰዎች አንዷ እንደነበረች ታውቃለች። መጀመሪያና ኤፍራት ጋ ያሉት ልጆች እንደምታሰቃ ያብራ ታውቃለች ማለት ነው። ስለዚህ ሉሊትና ያፌትን በአንድ መያዝ ትፈልጋለች። ብዙዎቻችሁ ደግሞ ያፌት የጽዮን ወንድም ነው እያላችሁ ነበር። ይሄ ነገር እንግዲህ የድራማው መጨረሻ ላይ ነው ልናውቅ የምንችለው እንጂ እስከዛ ዛሬ ወንድምና እህት እንደሆኑ የሚሰጥ ፍንጭ የለም። ዞሮ ዞሮ ግን ያስብላታል፣ ያከብራታል። እኔ ግን ሲመስለኝ ኤፍራታን ካገባት በኋላ ከዛ ናታን ካቃጠለው በኋላ እንደገና ኤፍራታን አሽቀንጥሮ ጎዳና ላይ ጥሎ እጽዮን እንደማገባለው እሚል ይመስለኛል ያፌት ማለት ነው። ምክንያቱም ያፌት ዋናው ተግባሩ ናታንን ማናደድ የናታን የሆነ ነገር ሁሉ መንጠቅ ነው። ኤፍራታ ግን የጠረጠረችው ነገር ለእጽዮን እንደሚያስብላት ሲነግራት ያክስቱ ልጅ ሲነግራት ሊያግታት ነበር የመሰላ። ጽዮንን ግን እንደዛ አይመስለኝም አግብቶ ልክ ናታንን ማናደድ የሚፈልግ ይመስለኛል። ዞሮ ዞሮ ሀረግ ድራማን አሁንም ቀጣዩን ክፍል ክፍል ሰባ አራትን ብዙዎቻችን በጉጉት እየጠበቅ ነው ማለት ነው። በተለይ ከኋላ የመጣው ሰው ማን ነው የሚለው ነገር እንደዛ ያስደነገጣቸው ክቡ ያደረጋቸው ያፌት ነው ሊሆን የሚችለው። ምክንያቱም እንደዛ ሰርጉን ስላበላሹበት ሊበቀላቸው የመጣ ይመስለኛል። ከነጀሊዎቹ ሊያግታቸውም ይችላል፣ አይታወቅም። በሌላ በኩል ገንዬ ናት። ገንዬ እንግዲህ ከዛ ቤቱ ወጥታለች ማለት ነው። ቤቷ እየኖረች ነው። እናትና ልጅ እንደሆኑ ያው እንትና ብትሰማም፣ ኤፍራታ ገነትና ኤፍራታ ግን ፊት ለፊት ተገናኝተው አላወሩም ማለት ነው። አላስረዳቻትም። የኤፍራታ ምላሽ ምን እንደሆነ አላወቀችም። ገነት ገነት ይሄ ነገር በጣም እያሳሰባት ነው። ልጅ እናትነቴን ተቀብላ ይሆን? አልተቀየመችኝም? አላዘነችብኝም? እያለች እንግዲህ እራሷን የተለያየ ጥያቄ እየጠየቀች ነበር ገነት ማለት ነው። እንግዲህ ኤፍራታና ገነት እንግዲህ በቀጣይ በምን አጋጣሚ ሊገናኙ ይችላሉ? ኤፍራታ እስከዛ ቤት እንዴት ልትወጣ ትችላለች? ምን አስበ ይሆን? እዛው ከሰርጉ በኋላ ሰርጉ

እዛው ነው እየተቀመጠችው። ብትመለስስ ናታን ያምናታል። አንደኛ ልጁ ያንተ ነው ሲባል ሁለተኛ ነገር ደግሞ እንደዛ ተፈራርማ፣ ያኔ ሰርጉን ሊያስቆመው ቢሞክርም እሷ ግን ቀድማ ፈርማ ነበር። አሁን ናታን ስለ ኤፍራታ ማሰብ ትቷል። ምክንያቱም ራሷ ፈቅዳና ወዳ ነው ቀለበቱን ያሰረችው። ስለዚህ ራሷ ከወደደችው እኔ ላስተዋት አልፈልግም፣ የወደደችውን ነገር ሁሉ ታድርግ እያለ ነው ማለት ነው ናታን፣ ኤፍራታን ማለት ነው። ሶ ኤፍራታ ደግሞ እንዴት ነው አስረድታ ናታንን ልታሳምነው የምትችለው ወይስ ደግሞ ይህን ቪዲዮ አሳይቶ ያፌት ናታንን እንዲታሰር ያደርገዋል ምንም ያደርግ ይመስላቸዋል በተለይ ኤፍራታ ከናታን እንዳረግዘች ሲሰማ ያፌትና ናታን ሌላ ጦርነት ይጀምራሉ ብዬ ነው የማስበው ናታንም የሚያምንላት አይመስለኝም። ምክንያቱም አግብተው ከሱ ቤት ብዙ ጊዜያትን መኖር ጀምራለች ማለት ነው። ቤዛ ያው ሁላችሁም እንዳያችኋት በጣም ተቀይራለች፣ ደህና ሰው ሆናለች። ግን ጽዮንና ናታን አሁንም አላመኑም። ናታን እንኳን በተወሰነ መልኩ አምኗል፣ ጽዮን ግን ጭራሽ ልታምን አልቻለችም። ናታን እንግዲህ ያው እንደ ተቀየረች ምክንያቱም ብዙ ነገር እያገዘችው ስለሆነ፣ እያወራችው ስለሆነ፣ አብዛኙን ጊዜ አብሮ እያሳለፉ ስለሆነ የተቀየረች መስሎታል። ጽዮን ግን አሁንም የእውነት ተቀይራ ነው እንዴ እያለችው ነበር ነበር ወንድማን ነገር ግን ለዚህ መልስ አላገኝም ናታን ምክንያቱም እሱም እርግጠኛ አልሆንም። ከዛ በፊትም የተቀየረች መስላ ብዙ ነገር ስላደረገችው እና የእውነት ቤዛ የተቀየረች ይመስላችኋል? እኔ ግን የእውነት የተቀየረች የተቀየረች መስሎኛል፣ ግን ከእለታት አንድ ቀን የድሮ ጸባያ ሊወጣ ይችላል። ምክንያቱም እስር ቤት እያለች እነሱን ከዛ ቤት ጠራርጉ ማውጣት ዋናው ህልሟና እቅዷ ነበረ። ወደ ቤቴ ልመለስ እንጂ ሁሉንም ጠራርጌ እዛ ቤት የማስወጣቸው አንድም ሰው እንዲቀር አልፈልግም እያለች ነበር። አሁን ግን እየወጡ በመሄዳቸው በጣም እያዘነችና እየተከዘች ነው። ብቻዬን ቀረው። ፈጣሪ ሆይ እስከዛሬ የሰረውትን ኃጢአትንና በደሌን ሁሉ ይቅር በለኝ። በእኔ ስራ ነው ሁሉ ነገር የተፈጠረው እያለች እንግዲህ ራሷን እየወቀሰች ነበር። የእውነት ተጸጽታ ነው ወይስ ደግሞ የሆነ ነገር አስባ ይሆን? ዋን ሆና ሁሉ እየጸለየች ነው። ይሄ ነገሯ ግን የተቀየረች ያስመስልባታል። ማን? ቤዛን ማለት ነው። ሔዋን ደግሞ እንግዲህ የት እንደደረሰች አይታወቅም። እነዛ ሴቶች ጋር ተቀላቅላ የእውነት እየሰራችውን ወይስ ደግሞ ሌላ መንገድ እየተጠቀመች እንግዲህ የት እንደምትሄድ ባትናገርም፣ ያው ያፌት ሊዛት እንደሆነ ለኤፍራታና ለቤዛ ነግራታለች ማለት ነው። ይህ ነገር ተሳክቶላት ተወጣ ይሆን ወይስ ሔዋን ሌላ ችግር ውስጥ ገባ ይሆን? በሌላ በኩል ያፌት ቤት ያለችው ሰራተኛ እስካሁን ለማን እንደምትሰራ ቪዲዮን እየቀረጸች ለማን እንደምትልከው አይታወቅም ማለት ነው። ዞሮ ዞሮ የያፌትና የኢፍራታ መጨረሻቸው ምን ይሆን ይሆን? ኢፍራታ ያፌትን ያው ያፌት ኢፍራታን አሽቀንጥሮ የጥላትሁን እርጉዝ እንደሆነች ሲያቅ በተለይ ከናታን እንደሆነ ወይስ ደግሞ የናታንን ልጅ ቀጥ ብሎ የኔ ነው ብሎ ያሳድጋል? ምንም ነገር ትንፍሽ እንዳትይ የሱ ነው በይ ብሎ ሊያሳድግ ይችላል። ወይስ ደግሞ እንደ ቤዛ የሆነ መድኒት ሰጥቶ እንዲወጣ ሊያደርግባት ይችላል። ዞሮ ዞሮ ኤፍራታ የነናታንን ቤት ለማስመለስ ና ያፊትን ለማስያዝ ነው ዋናው ሀሳቧ ና ፕላኗ። ይህ ሀሳቧ ና ፕላኗ ከከሸፈባት ግን ሁሉም ነገር ከንቱ ሆነባት ማለት ነው። ያፌትን መግባቷ፣ ናሳንን ማሳዘኗ በጣም ብዙ ነገር ነው የሚሰማት ብዬ አስባለሁ። ነገር ግን ይህን ነገር ሳታሳካ ኤፍራታ ዛቤት ምንም ነገር የምታደርግ አይመስለኝም። በቀጣይ ክፍል ምን እንደሚፈጠር ገምቱ።